እኔ ራሴ ያለሁበትን ሁኔታ ታያላችሁ አይደለም። በሄድላት ባገኛት ባውራት ደስ ባለኝ። ያው በስልክ እናወራለን፣ ግን በስልክ ማውራት ደግሞ እንደ አካል አይደለም። ለጽጌ ድረሽላት የሚል ኮሜንት አይቼ ነው እንዴት ብዬ ምን አረጌ በስልክ ከማውራቱ

አመሰግናለሁ የኔ ቆንጆት፣ በጣም ነው ማመሰግናችሁ፣ ሁላችሁ ነው እና ብቻ ስለ ሁሉም ነገር በጣም አመሰግናለሁ ሁላችሁንም። በጣም ደስተኛ ነኝ እናንተን የመሳሰሉ ኦዲንሶች ስላሉኝ ያው አንዳንድዴ እዚህ የመድረሴ ምክንያቶች እናንተ ናችሁ። አልወለድኩም። ዛሬ ምሄ ጥያቄ ሊደገም ነው ማለት እንዴት ወልጄ እኮ ቢሆን ኖሮ አንደኛ እዚህ ላይ ላይ ምንም አልሰራም። ይሄ ወይ ተኝቻለሁ ወይ ደግሞ ልጅ እያጠባው ነው ምናምን የሚሆነው እንደዛ ነው እና በወልድ ኖሮ ምንም አልሰራም እዚህ አይመስላችሁም? ራሴ ያለውበትን ሁኔታ ታያላችሁ። አደለም በሄድላት ባገኛት በአውራት ደስ ባለኝ። ያው በስልክ እናወራለን፣ ግን በስልክ ማውራት ደግሞ እንደ አካል አደለም። ለጽጌ ድሽላት የሚል ኮሜንት ነው። እንዴት ብዬ ምን አረኬ በስልክ ከማውራቶች በጣም አመሰግናለሁ የኔ ቆንጆት፣ በጣም ነው ማመሰግናችሁ ሁላችሁ፣ እና ብቻ ስለ ሁሉም ነገር በጣም አመሰግናለሁ ሁላችሁንም። በጣም ደስተኛ ነኝ እናንተን የመሳሰሉ ኦዲየንሶች ስላሉኝ ያው አንዳንዴ እዚህ የመድረሴ ምክንያቶች እናንተ ናችሁ። አልወለድኩም። ዛሬ ይሄ ጥያቄ ሊደገም ነው ማለት እንዴት። ወልጄ እኮ ቢሆን ኖሮ አንደኛ እዚህ ላይ ላይ ምንም አልሰራም። ይሄኔ ወይ ተኝቻለሁ ወይ ደግሞ ልጅ እያጠባሁ ነው ምናምን የሚሆነው እንደዛ ነው እና በወልድ ኖሮ ምንም አልሰራም። እዚህ አይመስላችሁም ሳልቶኝ ያልመሰለኝ አይደለም። እስቲ ኮሜንት አድርጉልኝ የምርግ እርግዝናው ተስማምቶኛል፣ ጎድቶኛል። እርግዝና ግን በእርግጥ አይሆንም። ጎድቶኛል ማለት ላይ አልተመቸኝም ለማለት ነው ወይስ እንዴት ነው? ምን አስመስሎኛል? እሱን ነገሩኝ እስቲ። እርጉዝ መስላለሁ ወይስ አልመስልም?

እንዴት ነው? ምን አስመስሎኝ? እሱን ንገሩኝ እስኪ። እርጉዝ መስላለሁ ወይስ አልመስልም? እውነት ይህንን ንገሩኝ ገልባችሁ።